አይስጥልን ከፋኖ ዴይሊ ሚዲያ ለሰዓቱ የተመራረጡ አበይት መረጃዎች ወደ እናንተ ወደ አድማጭ ተመልካቾቻችን ዓይንና ጆሮ የምናደርስበት ሰዓት ላይ ደርሰናል። ወደ አድማጭ ተመልካቾቻችን በመላው አማራ እየተደረገ የሚገኘው የሕሉና ትንቅንቅን የሚመለከቱ መረጃዎችን ወደ እናንተ እናጋራለን። እስከ ፍጻሜው በመቆየት ዝርዝሩን እንድታደምጡ በአክብሮት ነው የምንጋብዘው። ዋና ዋናዎቹን በቅድሚያ ንገራችሁ። ባለሀብቱን እና የመሬት ባለቤቱን ከርስቴ መንቀል ተግባር የሚፈጽሙ ባንኮች በአስቸኳይ ከድርጊታቸው እንዲቆጠቡ ሲል የአማራፋኖ ብሔራዊ ኃይል የጎንደር ቀጠናም ጥብቅ ማሳሰቢያ ሰጠ። የአማራ ፋኖ ብሔራዊ ኃይል ሶስተኛ ጎጃም አገው ምድር ክፍለ ጦር ቢትወደድ መንገሻ ጀንበሬ ብርጌድ ጥብቅ የትግል ጥሪ አቀረበ። በዚህ የትግል ጥሪ የሚመለከታቸው የፖሊስ፣ የሚሊሻ፣ የአድማ ብተና የአገዛዙ ኃይልና መላው የትግሉ ደጋፊ የህብረተሰብ ክፍልን ጥሪ ማድረጉ ነው የተሰማው። የወረላ ከተማ ሁለት ምሽጎች አዳሩን በጎንደር የበጋሻው ክፍለ ጦር ተሰበሩ። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴዎድሮስ አምስተኛ ኮርስ የሚገኘው ጎንደር የበጋሻው ክፍለ ጦር በቀጠናው ከፍተኛ ትንቅንቅ እያደረገ ድል አስመዝግቧል። በተመሳሳይ በጎጃም ግንባር ቡሬ ዳሞት ግንባር ቁጭ ከተማ ላይ የተሰራው ጀብዱ እጅን በአፍ የሚያስጭን ነው። መካከለኛና ከፍተኛ የጦር መሳሪያዎችን ጨምሮ ተተኳሾችም በፋኖ እጅ ገብተዋል። በጎጃም የተለያዩ ግንባሮች የተደረገው ትንቅንቅ እንዳለ ሆኖ በሸዋ የሰባት ለሰባት ክፍለ ጦር የፋሽስቱ አገዛዝ ዙፋን ጠባቂ ሰራዊት ላይ ከአጣዬ ከተማ በመነሳት በካራ ለጎማ ቀበሌ ፈራጅ ጎጥ ላይ ቀድመው ደፈጣ በመያዝ ሙት እና ቁስለኛ አድርገውታል። ጤና ይስጥልን በድጋሚ ወደ አድማጭ ተመልካቾቻችን። ቀደም ሲል የነገርናችሁን አበይት መረጃዎች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። ከቀዳሚ መረጃችን ነው የምንጀምረው። ጥብቅ ማስጠንቀቂያ የሰጠበትን የጎንደር ፋኖ መረጃ እናጋራችሁ። ባለሀብቱንና የመሬት ባለቤቱን ከርስቱ የመንቀል ተግባር የምትፈጽሙ ባንኮች በአስቸኳይ ከድርጅታቸው እንድትቆጠቡ ሲል የአማራ ፋኖ ብሔራዊ ኃይል የጎንደር ቀጠና ጥሪ አቅርቧል። ምንም እንኳን አገዛዙን ከስረ መሰረቱ የማስወገድ ትግላችን ግቡን ሲመታ የወገናችን ሁለንተናዊ ጥያቄዎች ይመለሳሉ ብለን የምናምን ቢሆንም ወገናችን ከርስቱና ሀብቱ በተጠና መንገድ የመንቀል ዘላቂ ድህነት እንዲወርስ አንዳንድ ባንኮች አገዛዝ ወንጀል እቅድ አካል ሆነው ያፈናቀሉና እየወረሩ መሆኑ ተደርሶበታል ብሏል። በተለይም ባንኮች በአማራ በማንነትና በፖለቲካ ልዩነት ሰበብ ወገናችን ላይ የበቀል በትር ጅንፎ ሆነው እየሰሩ ነው። በተለይም በጎንደር የእርሻ መሬት፣ የመኖሪያ ቤት፣ የንግድ ድርጅትና የቁም እንስሳትን ጭምር አሳማኝ ባልሆነ ምክንያት በብድር ወይም በልማት ሰበብ ከርስቱና ከቋሚ ሀብቱ እየነቀሉ የእኛ ለሚሉት አካል አሳልፈው እየሰጡ ነው። ችግሩ ጎልቶ የሚታይባቸው ሰፋፊ የእርሻ መሬት ባለባቸው መተማ፣ ቋራ፣ አርማጭሆ፣ ደንቢያና ጠገዴ አርማጭሆ እንዲሁም ፈግራና የደራ ልማት መሬቶች በተጠና ስልት የአማራ ባለመሬቶችና ባለሀብቶችን አዋክቦ የማፈናቀል ተግባር እየተፈጸመ እንዳለና በቀጣይም በሰፊው ተግባሩን አድማሱን እንዲያሰፋ ታቀዶ እየተሰራ ሲሆን አንድ ባንኮች አንዳንድ ባንኮች ደግሞ ቀጥተኛ ተሳታፊ መሆናቸው ተስተውሏል ብሏል። እንዲሁም በከተማ ቋሚ ንብረቶች ወይም የከተማ ቤቶች፣ የንግድ ድርጅቶች፣ ተሽከርካሪዎችና ማሽነሪዎች፣ አምራች ድርጅቶች፣ ባዶ መሬቶችን ጨምሮ በመውረር የአማራን ሕዝብ አስከፊ የድህነት አዘቅት ውስጥ ለመክተት አገዛዙ ሲሰራ የግልና አገዛዙ አንዳንድ ባንኮች ድርና ማግ ሆናችሁ ይህንን ወንጀል ከማስፈጸም እንድትቆጠቡ የአማራ ፋኖ ብሔራዊ ኃይል የጎንደር ቀጠና ያስጠነቅቃል፣ ብሏል ማስጠንቀቂያውን ተላልፎ በተገኘ አካል ላይ ግን አስፈላጊ ሆኖ የተገኘውን እርምጃ ለመውሰድ የአማራ ፋኖ ብሔራዊ ኃይል የጎንደር ቀጠና ይገደዳል ሲል በዛሬው ዕለት በህዝብ ግንኙነት ኃላፊው በኩል አርበኛ ዮሐንስ ንጉሡ ሙጬ የወጣው መግለጫ ያሳያል። ወደ ጎጃም ተሻግረናል። የአማራ ፋኖ ብሔራዊ ኃይል ሶስተኛ ጎጃም አገው ምድር ክፍለ ጦር ቢትወደድ መንገሻ ጀንበሬ ብርጌድ የትግል ጥሪ አቅርቧል። የእኛ ትውልድ ሳያሸንፍ በፍጽሞ ወደ ኋላ ላይል ተማምሎና ትምክቱን በፈጣሪው አድርገው በየቀኑ ብቻ ሳይሆን በየሰዓቱ ልዩነት የሚገርም የትግል እድገት በሚታይበት የአማራ አዲሱ ትውልድ አዲስ አብዮት ላይ አኩሪ ድሎች እየተቀናጀው ወደፊት ብቻ እየተጓዘ ይገኛል። ብርጌዳችን ቢትወደድ መንገሻ ጀንበሬ ብርጌድን በስምንት ክላሾች ተመስርቶ ዛሬ ትላልቅና እጅግ ዘመናዊ የተባሉ የቡድን መሳሪያዎችን ታጥቆ በየትኛውም ቁመና ለሚመጣ የጠላት ኃይል ዝግጅ ሆኖ ይገኛል ብሏል። በቅርቡም አጠቃላይ የጠላት ድምሰሳ የማጥቃት ስራ ለመስራት በክረምቱ የእኛ ነው መንፈስ ተዘጋጅተናል። ስለዚህ ለአድማ ብተና ሚሊሻ፣ ፖሊስና ሰላም አስከባሪዎች በሙሉ ብልጽግና የተባለው ሁለበል ስርዓት አማራን ከአማራ ጨራርሶ ዙፋኑ ማጽናትና መንበሩ ሲደላድር ደግሞ እናንተን እንደ አማራ ልዩ ኃይል ለማፍረስ እንደተዘጋጀ እናውቃለን። ስለዚህ ለዚህ ስርዓት አጉል መስዋዕት እንዳትሆኑ አማራዊ ጥሪ እናደርጋለን ብሏል። ወደ ፋኖ ለምትቀላቀሉ ሁሉ የመሳሪያችሁ ዋጋ ይከፈላቸዋል። መሳሪያውን ይዞ ቤቱ መቀመጥ የፈለገ እንደፈለገ ማድረግ ይችላል። ብርጌዳችንን መቀላቀል የፈለገ መሳሪያውን ሸጦ ብርጌዱ ሌላ መሳሪያ አስታጥቆ መጥቶ መቀላቀል ይችላል። መሳሪያውን ይዞ ወደ ሌላ ቦታ መሄድ የፈለገ ከነ መሳሪያ ወደ ትውልድ ቦታውን እንሸኘዋለን። እስካሁን ከአገዛዙ ጋር ሆኖ በህዝባችንም በተቋማችንም ለደረሰው በደል ፍጹም ይቅርታ ይደረግለታል። የሚሉ አበይት ነጥቦችን አስቀምጧል። ይህ ለአጭር ጊዜ ብቻ የሚቆይ ድል ስለሆነ በአስቸኳይ የተጠቀሙበት አማራ በአንድነት ወደ ድል ማማው ይገሰግሳል ብሏል። በተመሳሳይ ለምልምል የሰራዊት አባላት በቀረበው ጥሪም በተለየ የቡድን መሳሪያ ተኳሾች ዙያ 3፣ ሞርተር፣ ድሽቃ፣ ሹተር፣ ብሬን እና አርፒጂ ላውንቸር ተኳሾች ጊዜው አሁን በብዙ የምታስፈልጉን ሰዓት ስለሆነ ወደ ብርጌድ ማዘዣችን እየመጣችሁ መዘገቡ ዘንድ ጥሪያችንን እናስተላልፋለን ብሏል። ለመላው ህዝባችን ሲል ባቀረበው ጥሪ ደግሞ በሙሉ ልባቸው የደገፋችው ትግል አሁን ወደ ድል ጎዳናው እየገሰገሰ ስለሚገኝ የተለመደውን ድጋፋችሁና ለኝታኝነታችሁን አጠናክራችሁ እንድትቀጥሉ ማሳሰብ እንወዳለን ሲል የቢት ወደድ መንገሻ ጀንበሬ ብርጌድ ከዳንግላ ጥሪ አቅርበዋል። ወደ ጎንደር አቀናል። በዚሁም የወረህላ ከተማ ሁለት ምሽጎች በጎንደር የበጋሻው ክፍለ ጦር ተሰበሩ። የማራፋኖ ብሔራዊ ኃይል የጎንደር ቀጠና ዳግማ የቴዎድሮስ አምስተኛ ኮር ጎንደር የበጋሻው ክፍለ ጦር ስር የሚገኘው የጎንደር ብርጌድ አካል የሆኑ አሁሰና ያንዳርጌና መሪዎች አልቃዎች ምሽቱን ወረህላ ከተማ ውስጥ የሚገኘውን የጠላት ምሽጎች ሰባብረው እንዳልነበር አድርገውታል። ከምዕራብ በለሳ ወረዳ ዋና ከተማ አርባያና ደጎማ ከተሞች መካከል የምትገኘው ወረህላ ከተማ ከምሽቱ 12 ሰዓት ጀምሮ እስከ እኩለ ሌሊት አራት ሰዓት በተካሄደው እልህ አስጨራሽ አውደ ውጊያ ጀግኖቹ የአገዛዙ ወንበር አስጠባቂ ኃይልን ቁም ስቅሉን አብልተው ሳይወድ በግድ ሁለት ምሽጎችን ሰብረው እግሬ አውጪኝ እንዲፈረጥጥ አድርገውታል። የአገዛዙ ቅልብ ኃይል ሰሞኑን በጎንደር ቀጠና በዳግማዊ ቴዎድሮስ አምስተኛ ኮር አደገኛም አስፈሪና ፋታ የማይሰጥ ጥቃት እየተፈጸመበት ሲሆን በምሽቱ አውደ ውጊያም ጠላት አምስቱን በሞት ሰባቱን በጉዳት አጥቶ ሶስት ክላሽንኮቭ መሳሪያዎችን ከበርካታ ጥይቶች ጋር አስረክቦ ቀጠናውን ለጎንደሬዎች ሰጥቶ ወዳገኘው አቅጣጫ ዙ 23 እና ሞርተር እየተኮሰ ነፍሱን ለማትረፍ ከተማውን ለቆ ወደ አርባያ ከተማ ፈርጥጧል ብሏል። ጀግኖቻችን ከተማውን እስከ ንጋቱ 12 ሰዓት ተቆጣጥረው ያደሩ ቢሆንም አዳሩን ላይ ግን ወታደራዊ ጠቀሜቷ ደካማ በመሆኑ ምክንያት ከተማዋን ለቀው በኩራት ወደመጡበት በሰላም ተመልሰዋል ሲል የአማራ ፋኖ ብሔራዊ ኃይል የጎንደር ቀጠና ዳግማዊ የቴዎድሮስ አምስተኛ ኮር የጎንደር የበጋሻው ክፍለ ጦር ሕዝብ ግንኙነት ኃላፊ አርበኛ ታድሎ ደሴ ወይም ካስትሮም ያጋራው መረጃ ያሳያል። ወደ ጎጃም ተመልሰናል። በቡሬ ዳሞት ግንባር ቁጭ ከተማ ላይ ጀብዱ ተፈጽሟል። እጅን በአፍ የሚያስጭንድል ነው የተመዘገበው። ቁጭ ከተማ ላይ የሰፈረው የጠላት ሰራዊት ተበተነ። በቡሬ ዳሞት ብርጌድ ሰፊ ሻለቃና አባይ ሻለቃ በተደረገ በውስጥ ሰርጎ ገብ የወገን ጦር የተሰራ ልዩ ጠላትን ስቦ በማስከዳት የጠላትን ጦር በመልቀቅ ወደ ወገን ጦር ተቀላቅለዋል ብሏል። ስምንት ሰራዊት ከድተዋል። አንድ ብሬን፣ አንድ ስናይፐር፣ ስድስት ክላሽ ይዘው የወገንን አባይና ሰፊ ሻለቃን ተቀላቅለዋል። በዛሬ ሁለት ሰኔ 12 ቀን 2017 ዓ ም በቡሬ ዳሞት ብርጌድ ከአባይና መርከብ ሻለቃ በተውጣጣ ኃይል በምክትል ወታደራዊ አዛዡ መሪነት በኮማንዶ ይበልጣል የተመራው ውጊያም አመርቂ ድል ተመዝግቦበታል። በዚህ ውጊያ የወገን ጦር ምንም አይነት ጉዳት ሳያስተናግድ የጠላትን ጦር ግን ሞትና ቁስለኛ በማድረግ ከፍተኛ ሰብአዊና ቁሳዊ ኪሳራን አድርሰውበታል ነው ያለው። ወደ አድማጭ ተመልካቾቻችን ወደ ሸዋ ነው የምናቀናው። የአማራ ፋኖ ብሔራዊ ኃይል የሸዋ ቀጠና ሰባት ለሰባ ክፍለ ጦር የፋሽስቱ አገዛዝ ዙፋን ጠባቂ ሰራዊት ካጣዬ ከተማ በመነሳት ካራ ለጎማ ቀበሌ ፈራጅ ጎጥ ላይ ቀድሞ ደፈጣ በመያዝ ሙትና ቁስለኛ በማድረግ ታላቅ ድል ተጎናጽፏል። በመሆኑም የአማራ አለኝታ የጀግና መገኛ የሆነችው ሸዋ ቀጠና የሰባት ለሰባ ክፍለ ጦር የአገዛዙ ሰራዊት የሰራዊቱ ጠባቂ ተላላኪ ሚኒሻ የሆነው አቶ አሚኑ ኑሩ የተባለ ባንዳ እጅ ስጥ ሲባል ፍቃደኛ ባለመሆኑ ካራ ለጎማ ቀበሌ ፈራጅ ጎጥ ላይ ፋኖ መረጃ ቀድሞት ስለደረሰው ደፈጣ በመያዝ አብይ አሽከር የነበረው ሚኒሻ እስከ ወዲያኛው ሲሸኝ አንድ የአገዛዙ ሚኒሻ ደግሞ ጉዳት ደርሶበት የነበር ቢሆንም ሆስፒታል እንደደረሰ ሲሞት የአገዛዙ ወንበር ጠባቂ ተላላኪና ድርባ የብርሃኑ ጀሌዎች ደግሞ ከሞት የተረፈው ግዳ ውጭ ብሎ በመሮጥ መፈርጠጥ ልምዶ ያደረገው የአገዛዙ ወንበር ጠባቂ መከላከያ ራሱን ለማዳን ወደ መጣበት ተመልሰዋል ብሏል በቀጣይ መዳረሻው ደና ነጻነት የሆነ የአማራ ህዝብ ህልና ተጋድሎው ተጠናክረው ይቀጥላል ሲል የአማራ ፋኖ ብሔራዊ ኃይል የሸዋ ቀጠና የሰባት ለሰባት ክፍለ ጦር አስታውቋል በተመሳሳይ ዜና ዛሬ ከንጋቱ 11 ሰዓት ተኩል ጀምሮ ባረርት የከተማ አገልግሎት ጀብደኞቹ ሻለቃ አንድ ታሪክ ሰርተዋል። ያገዛው ሰራዊት በአገልግሎት ማለትም ማዳበሪያና እርዳታ የመሳሰሉት የሚከማችበት መጋዘን ውስጥ ተሰብስቦ ተቀምጦ የነበረው በርካታ ስስ ገሰስ ያገዛው ሰራዊት በሻለቃ አንድ ቃኝ ዶጋመድ እንደሆነም የአይን ማኞች ነግረውናል ሲል የክፍለ ጦሩ ነበልባል ብርጌድ የሚዲያ ክፍል ይፋ እያደረገው መረጃ ያሳያል። ከሰም ክፍለ ጦር በዚሁ ቀጠና ተደጋጋሚና በርካታ ኦፕሬሽኖችን በመስራት እጅን በአፍ የሚያስጭኑ ድሎችን እያስመዘገበ ጉዞውን ቀጥሏል። ከወደ ሸዋ መፋዘዝ ያለ ቢመስልም ጀግኖቹ የውስጥ ስራቸውን እየሰሩ ያደረጃጀት ስራቸውን እያዘመኑ የአንድነት እንቅስቃሴዎቻቸውን እያጠናከሩ ስለመሆኑና አልፎ አልፎም እንደነዚህ አይነት ኦፕሬሽኖችና የደፈጣ ጥቃቶችን ጨምሮ መደበኛ ውጊያዎችን በማድረግ የበላይነትን በመውሰድ ጠላት ሰብዓዊና ቁሳዊ ኪሳራ እንዲደርስበት በማድረግ ላይ ይገኛሉ። ውድ የፋኖ ቤተሰቦች፣ አድማጭ ተመልካቾቻችን ለዛሬ ወደ እናንተ ጆሮ ያደረስናቸው መረጃዎች በዚሁ ተጠናቀዋል። በነገው የመረጃ ሰዓታችን ደግሞ በሰፊው በሁሉም ግንባሮች የተከሰቱ አበይት ኩነቶች ምን ይመስላሉ? የሚለውን እየነገርናችሁ እንቀጥላለን። የዛሬ መረጃ ክፍለ ጊዜያችን በዚሁ ተጠናቋል። በሌላኛው የመረጃ ሰዓት እስከንገናኝ ድረስ በቸር ቆዩን። መልካም ጊዜ ለእናንተ ይሁን።